ምግብ ከተመገብን በኋላ ማድረግ የማይገቡን ጉዳዮች አሉ፣ ልንጠነቀቅባቸው የሚገቡ ማለት ነው። እነዚያን በተወሰነ ደረጃ በዚህ ሰዓት እንጠቁማቸዋለን። ከአትክልቶች ፍራፍሬዎች ጋር በተያያዘ ምግብ ፍራፍሬዎችን መመገብ እንግዲህ ምግብ ከተመገብን በኋላ ወዲያው ፍራፍሬዎችን የመመገብ ልማድ ያላቸው ሰዎች አሉ። ነገር ግን ከምግብ በኋላ እነዚህን ፍራፍሬዎች ከመመገብ ይልቅ ምግብን ከመመገብ በፊት ፍራፍሬዎችን መመገቡ ይበልጥ ጥቅም እንዳለው ነው የሚነገረው። በተለይ በጠዋት እነዚህን ፍራፍሬዎች የመመገብ ልምዱ ቢኖረን እነዚህ ከፍራፍሬዎች የምናገኛቸውን ንጥረ ነገሮች በአግባቡ እንድናገኛቸው ይረዳናልና ከምግብ በፊት በተለይ ማለዳ ላይ ፍራፍሬዎችን መጠቀም ይቻል እየተሻለ እንደሆነ ነው የሚነገረው ከዛ ባለፈ እንደዚሁ ምግብ ከተመገብን በኋላ ትኩስ ነገሮችን ወዲያው በፍጥነት መውሰዱም እሱም አይመከርም። በተለይ ሻይ በውስጡ ያለውን በውስጣችን ያለውን ቁሶች እንደ አይረን የተሰኘውን ንጥረ ነገር ከሰውነታችን ውስጥ በማስወገድ እንደዚሁ ለብረትና ለደም ማነስ ችግር ያጋልጠናል ነው የተባለው። ስለዚህ ምግብ ከተመገብን በኋላ ወዲያው በፍጥነት ሻይና ትኩስ ነገሮችን ከመውሰድ ይልቅ ከአንድ ሰዓት ቢያንስ ደግሞ በትንሹ ከሰላሳ ደቂቃ በኋላ መውሰድ ብንችል መልካም እንደሆነ ነው የሚነገረው። ቀዝቃዛ ውሃ መውሰድም እንደዚሁ ምግብ ከተመገብን በኋላ በጣም የቀዘቀዘ ውሃን መውሰዱም አይመከርም። የበላነው ምግብ በአግባቡ እንዳይሰራጭና ና እንዳይንሸራሸር ያደርጋል። ጤናማ እንዳይሆን ነው የሚያደርገው። ስለዚህ ጊዜ የቀዘቀዘ በጣም የቀዘቀዘ ውሃን ምግብ ከተመገብን በኋላ መውሰዱም አይመከርም። ትንሽ ለብ ያለ ውሃ ቢሆን ይመከራል። ከዛ ባለፈ ግን ውሃን ምግብ ከመመገባችን ከ30 ደቂቃ በፊት ብንወስድ እየተሻለ እንደሆነም ተመክሯል። ምግብ እንደተወሰደም ወዲያው መኝታ ማድረግ ወደ እንቅልፍ መሄድም ይህም አይመከርም። ዋናው ነገር ምግብን ተመግቦ ወዲያው መተኛቱ የሰውነት ክብደት እንዲጨምር ያደርጋል። በሌላ በኩል ደግሞ የምግብ ስርዓቱን በትክክል እንዳይፈጭም የማድረግ ሂደት አለውና በጨጓራችን ላይ ጫና ሊፈጥር ይችላል። ስለዚህ ምግብ ከተመገብን ከተወሰነ ሰዓታት በኋላ መተኛት ብንችል ይመከራል። ሰውነት መታጠብም ልክ ምግብ እንደተወሰደ ይሄም አይመከርም። ምግብ እንደተወሰደ ወዲያው እንቅስቃሴዎች ውዝዋዜዎችንም ማድረጉም አይመከርም። የሰውነት እንቅስቃሴና ውዝዋዜ ማድረጉ ሰውነታችን ንጥረ ነገሮችን በአግባቡ እንዳይመርጥና እንዳይመጥን ስለሚያደርግ ይሄም አይመከርም። የእግር ጉዞ ማድረጉም ልክ ምግብ እንደተወሰደ ይሄም አይመከርም። ቢያንስ የእግር ጉዞ ለማድረግ ከሀያ ደቂቃ ምግብ ከወሰድን በኋላ ነው። ከዛ በኋላ ቢሆን ይመከራል። ቀበቶን መፍታት ማላላትም ምግብ ሳይመገቡ ቢሆን የተመረጠ ነው። ምግብ እየተመገቡ ይንን ማድረጉም ለጤናማ ላልሆነ የምግብ ስርዓት መፈጨት ሂደት ስለሚያጋልጥ እነዚህ እነዚህ ነገሮችን ምግብ ከተመገብን በኋላ ልንጠነቀቅ እንደሚገባ ነው የሚመከረው።